በኢትዮጵያ የስራ አጥ ቁጥር እየጨመረ በመምጣቱ ሀገሪቱ ከፍተኛ ኢኮኖሚ ፈተናዎች ከፊቷ እንደ ተደቀነባት ከዚህ ቀደም ሲነገር ቆይቷል። ሆኖም በጎርጎሮሲያኑ 2025 ደግሞ የበለጠ ፈተናዎች ሊጋረጡባት እንደሚችሉ መረጃዎች ያሳያሉ። በ2024 ከነበረው 223 ሚሊዮን የስራ አጦች ቁጥር በ2025 ወደ 295 ሚሊዮን ሊደርስ እንደሚችል ስታስቲስታ የተባለ የስታስቲክስ መረጃዎችን የሚያወጣ ተቋም ገልጿል። ይህም በኢትዮጵያ የስራ አጥነት ቀውስ መባባሱን የሚያመለክት ሲሆን ጥልቅ የሆነ ማክሮ ኢኮኖሚ መሻሻሎች እንደሚያስፈልግም የሚያሳይ ነው። በኢትዮጵያ ከ2020 ጀምሮ የስራ አጥነት እድገትን ተከትሎ በ24 ጉል የሆነ ጭማሪና በ25 ከፍተኛ የሆነ ማሻቀብ ይጠበቃል። በ2024 የስራ አጥነት መጠን 3.43 በመቶ የነበረ ሲሆን፣ ይህም 2.23 ሚሊዮን ሰዎች ከስራ ውጭ ሆነዋል ማለት ነው። እንደ አውሮፓውያኑ አቆጣጠር በ2025 ደግሞ ይህ አሃዝ ወደ 4.57 በመቶ ይደርሳል ተብሎም ይገመታል። ይህም በሀገሪቱ እየተባባሰ የመጣውን ኢኮኖሚያዊ ጫና የሚያባብስ ነው። በኢትዮጵያ የሚገኙ ስራ አጥ ሴቶች ቁጥር ከወንዶቹ እንደሚያይል መረጃዎች የሚያመለክቱ ሲሆን ይህም በማህበረሰቡ ባህል ምክንያት እንደሆነም ተገልጿል። በማህበረሰብ ውስጥ ያለው የስራ ባህል በወንዶች ላይ የተመሰረተ በመሆኑ የሴቶች ቁጥር እንደሚያሻቅብም ይነገራል። የዚህ ችግር ምክንያቶች ሁለ ገብ ሲሆን የሀገር ውስጥና ዓለም አቀፋዊ ሁኔታዎችን ያካተቱ ናቸውም ተብሏል። በዋነኝነት በግብርና ላይ የተመሰረተው የኢትዮጵያ ገበያ እያደገ የመጣውን የህዝብ ቁጥር ወደ ስራ ለማስገባት እየታገለ ያለ ቢመስልም ቅሉ የስራ አጥ ቁጥር የመቀነስ አዝማሚያ እንደሌለው ያሳያል። ዝቅተኛ የሚባል የኢንዱስትሪ እድገት፣ ከፍተኛ የዋጋ ንረትና ቀጣይነት ያለው የኢኮኖሚ ማሻሻያው ጋር ተዳምሮ ለስራ አጥነት መጨመር ከፍተኛ ማዕበል የሆኑ ይመስላል። በትምህርት ስርዓቱ ላይ ያለው ክፍተት፣ ተማሪዎች የሚከታተሉት ትምህርትና የስራው ዓለም ያለመጣጣም፣ የሚመረቁ ተማሪዎች ስራ ለመያዝ ያለው ቢሮክራሲ፣ የራስን ስራ ለመጀመር የፋይናንስ አቅም ማጣት፣ በሀገሪቱ ስራ ለመያዝ ያለው የሙስና መንሰራፋት እንዲሁም የማህበረሰቡ ከገጠር ወደ ከተማ መትመም በሀገሪቱ ያለውን የስራ አጥ ቁጥር እንዲጨምር በምክንያትነት ይጠቀሳሉ። የኢኮኖሚ እድገት መቀዛቀዝ ባለፉት ጊዜያት ጠንካራ የነበረው የኢትዮጵያ የሀገር ውስጥ ትምህርት እድገት በ2025 የውጭና የውስጥ ጫናዎች ተደምረው እንደሚቀንስ ይጠበቃል። የዓለም አቀፍ የኢኮኖሚ አለመረጋጋት ከሀገር ውስጥ ተግዳሮቶች ጋር ተዳምሮ እንደ ውጭ ምንዛሪ ተመን ማሻሻያ የስራ እድሎችን የመቀነስ እድሉ ሰፊ እንደሆነም የሚወጡ መረጃዎች ያመላክታሉ። በኢትዮጵያ ያለው የዋጋ ግሽበት በ2025 በ10 በመቶ እንደሚያሻቅብ የተነበየው የስታቲስቲክስ መረጃ ማዕከል ስታቲስታ የዋጋ ግሽበቱ የመግዛት አቅምን በመሸርሸርና የኑሮ ውድነትን እንደሚያባብስም ገልጿል። በዚህም ምክንያት አነስተኛና መ መካከለኛ ኢንተርፕራይዞች ስራዎችን ለማስቀጠል አስቸጋሪ ሊሆንባቸው ስለሚችል ሰራተኞችን ከስራቸው ሊያባርሩ እንደሚችሉና ይህም ለስራ አጥ ቁጥር መጨመር ምክንያት ሊሆን እንደሚችል ተንቢዋል። መንግስት በፖሊሲ ማሻሻያ እና ሽግግር ኢኮኖሚውን ነጻ ለማድረግና የውጭ ኢንቨስትመንትን ለመሳብ የታቀዱ የኢኮኖሚ ማሻሻያዎችን ሲያደርግ ቆይቷል። እነዚህ እርምጃዎች ለሀገር እድገት አስፈላጊዎች ቢሆንም ቅሉ ሽግግሩ ለመጀመሪያ ጊዜ በመተግበሩ ሳቢያ በተወሰኑ ዘርፎች ላይ ከስራ መፈናቀልን ጨምሮ የአጭር ጊዜ መስተጓጎል ፈጥሯል ሲልም አክለዋል። እንደ ምሳሌ ለማንሳትም የአዲስ አበባ ትራንስፖርት አገልግሎት ከዚህ ቀደም የሪፎርም አካል ነው ሲል 382 ሰራተኞችን መቀነሱና የከሰም ስኳር ፋብሪካ ያባረራቸውን 1135 ሰራተኞችን ማንሳት ይቻላል። በሽግግር አሊያም በተለያዩ ምክንያቶች የሰራተኞች ቁጥር መቀነሱ የመረጃውን ትንበያ እውነተኝነት የሚያረጋግጥ ይመስላል። ይህ ሁሉ ችግር ተዳምሮ የሀገሪቱ ኢኮኖሚ በግብርና ላይ የተመሰረተ በመሆኑ እጅግ በጣም ሰፊ ቁጥር ያለውን ወጣት ይጠቀማል። ሆኖም አሁን ባለው የስራ አጥ ቁጥር መጨመር ሳቢያ የምርት መቀነስን እንደሚያስከትልም ተብራርቷል። የስራ አጡን ቁጥር መበራከት ከአምራች ይልቅ ሸማች እንዲበዛ የሚያደርግ በመሆኑ በሀገሪቱ ከፍተኛ ሊባል የሚችል የዋጋ ንረት ሊያስከትል ይችላል። ይህም ስራ ፈቶ የተቀመጠውን ብቻ ሳይሆን ሰራተኛውንም የሚያማርር ሊሆን እንደሚችል መረጃዎች ያመላክታሉ።